ምክክር ለግጭትና አለመግባባት የመጨረሻው ፍቱን መድኃኒት መሆኑን የኢትዮጵያ ሀገራዊ የምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ ተግባሩን የመክፈቻ ፕሮግራም በባህር ዳር አካሂደዋል። ጌታቸው ገደፋው ተጨማሪ አለው። የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል የምክክር ሂደቶችን ለማከናወን የተለያዩ ተግባራትን ሲሰራ መቆየቱ ይታወሳል። ኮሚሽኑ በዛሬው ዕለት ከተለያዩ የማህበረሰብ ክፍሎች አጀንዳ የማሰባሰብ ተግባሩን በባህርዳር ከተማ በሃይማኖት አባታዊ ጸሎት በይፋ ጀምሯል። በመክፈቻ ስርዓቱ ላይ ንግግር ያደረጉት የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም ምክክር ለግጭትና ለአለመግባባት የመጨረሻው ፍቱን መድኃኒት ነው ብለዋል። በዚህ ዘመን ሀገራዊ ምክክር ወሳኝና የስልጣኔ መገለጫም ነው ሲሉ ተናግረዋል። እርስ በርስ በመደማማት አንዳች ያተረፈችው ነገር የለም። ህይወት ከመጥፋት አካል ከመጉደል ልጆቿ በየአገሩ ተሰደው ከመንከራተት ከከፋ ድህነት እና ውድቀት ውጪ ያተረፈችው ነገር የለም። ይሄ የጦርነት አዙሪት ይሄ እርስ በርስ የመተላለቅ አዙሪት ለማስቆም ያስችላል ተብሎ ይሄ የሀገራዊ ምክክር ተጀምሯል። በእርግጥም በዚህ ዘመን ሀገራዊ ምክክር ወሳኝ ጉዳይ ነው። የትልቅነትም መገለጫ ነው። የስልጣኔም መገለጫ ነው። ወንድም ወንድም ወንድሙን ገድሎ ወንድም ወንድሙን ጥሎ ጀግንነት የለም ውድቀት ነው። የኢትዮጵያ ሀገራዊ የምክክር ኮሚሽን ከመላው የኢትዮጵያ ሕዝብ ጋር በመሆን ውጤታማ ተግባር እየሰራ ነው ያሉት ደግሞ የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር ናቸው። በሂደቱ ያልተሳተፉና በግጭት ውስጥ ያሉ ወገኖች ወደ ሰላምና ንግግር እንዲመለሱ ኮሚሽነር አምባሳደር መሐመድ ድሪር በኮሚሽኑና በክልሉ ሕዝብ ስም ጥሪ አቅርበዋል። በዚህ ሂደት ውስጥ ያልተሳተፉ በሂደቱ ያላመኑ ዳር ቆመው መሣሪያ ያነገቡ፣ እርስ በርስ በግጭት ውስጥ ያሉ ወንድሞቻችን እህቶቻችን ወደ አምላክ መንገድ ወደ ሰላም ተመለሱ እንላለን። የአማራ ክልል ይጠራችኋል፣ እናቶች ይጠሯችኋል፣ አባቶች ይጠሯችኋል ኑ በሂደቱ ተሳተፉ እያሏችሁ ነው። እኛም ይሄንኑ እንደግማለን። አጀንዳ በማሰባሰብ ሂደቱ ሁሉም አካላት ለአማራ ክልልም ሆነ ለኢትዮጵያ ሕዝብ የሚበጁ ሀሳቦችን ማቅረብ እንደሚገባ ያሳሰቡት ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዘገዬ አስፋው ናቸው። ሁሉም ያላንዳች ፍርሃትና ያላንዳች ሀፍረት የሚሰማውን መግለጽ አለበት። በዚህ ላይ ምናልባት አመዳረባችሁ ከባለስልጣኖችም ጋር ሊሆን ይችላልና ባለስልጣን ስላለ እንፈራለን ብላችሁ የአገራችሁን ጉዳይ በጉያችሁ ብቻ ደብቃችሁ መመለስ የለባችሁም። ስለዚህ ማንም ኖረ ማንም ተቀመጠ፣ ለአማራ ክልል፣ ለኢትዮጵያ ህዝብ የሚበጀውን ነገር ከመናገር ወደኋላ እንደማትሉ ትልቅ እምነት አለኝ። በአማራ ክልል የተጀመረው አጀንዳ የማሰባሰብ ሂደት ለቀጣይ ተከታታይ ቀናት እንደሚቆይም ከኮሚሽኑ የተገኘው መረጃ ያመላክታል።